ምን ይሰራልናል? አሁን የምንጓዝበት የአየር ክልል የአረቦቹ ነው፣ ምንጠቀመው ባህር የአረቦቹ ነው፣ ምንጠቀመው ነዳጅ የአረቦቹ ነው። ስለዚህ እንደው ከአረቦቹ ጎንስ ብንሆን አይሻልንም ወይ የሚል ክርክር ሁሉ ይደረግ ነበረ እና በኋላ በእርግጥ ሊግ ኦፍ ኔሽን ላይ የናክሊሉ ሀሳብ ነበር ተግባራዊ የተደረገ። በኋላ ግን ጃን ነው ይንን ሲሰሙ ተቃወሙ። መልሰው ሌላ ክርክር ተነሳ። ነገሮች እንዲስተካከሉ ጭምር የተደረገበት እንቅስቃሴ ነበረ። አሁን ያን ለመዳኘት አይደለም። ይሄኛው ነው ትክክል ያኛው ነው ትክክል ለማለት አይደለም። ነገር ግን እንዴት አሻሚ የሆኑ እኩል አሻሚ የሆኑ ነገሮች እንዴት እንደሚመጡ ነው እና ክሊሉ ያሏቸው ጠቀሜታዎችን ጭምር ከአረቦቹ ወገን አሉ። በተመሳሳይ ከእስራኤል ወገንም ጃንዋ የሚሏቸው ጥቅሞች አሉ። ግን ሁለቱን እንዴት ማመቻመች ይቻላል? የሚሉ ጉዳዮች ሲመጡ በኋላ አንዳንዶች ዘግይተው ያመጡት ሐሳብ፣ አይ ከሁለቱም ገለልተኛ አሁን ራሳችንን በድምጸ ተአቅቦ ወተን ነገር ግን የፓን አፍሪካኒዝም እንቅስቃሴን ብናተኩርስ አረብም እስራኤልም የመካከለኛው ምስራቅ ትተን የአፍሪካ አንድነት ለብቻ ብቻ ብናተኩርስ ምን ይመስላል? የሚል ሀሳብም ጭምር ሲቀነቀን ነበረ። ነገር ግን ድምፁ ከተሰጠ በኋላ ስለሆነ ያው ከትንታኔ የዘለለ ሚን አልነበረው ማለት ነው። ስለዚህ እነዚህን አይነት ነገሮች ሁሉ ከታሪክ መማር ስላለብን አስቀድሞ መተንተን፣ ማጤን በጣም ያስፈልጋል ብዬ አስባለሁ። ጊዜ ካለ ሌሎች ምሳሌዎችም አሉ፣ በታሪክ የምንጠቅሳቸው ወደ እነዚያ ወደ በኋላ እመጣለሁ። ወደ ማጠቃለያችን እንሂድና አፈወርቅ ወደ አንተ ልምጣ። በአራት አድርጎ ያስቀመጣቸው ምን መደረግ አለባቸው ሊሉትም አለ አንተ የሚያነሳቸው ሃሳቦች እንዳሉ ነው። እንደው በተለይ በተለይ ቤተመንግስቱ ተቆጣጠር ያለው ሌላው ስብስብ እድሜ ልኩ ይታወቃል። በውሸት የተጎላ ስብስብ የተናገረውን መልሶ መድገብ የማይችል ስብስብ ነው እየታወቀ እውነት ለዚህ ኃይል መንግስቱን ለያዘው ሊሆን ሌላ ጦርነት ናፋቂ ህወሓትን ይሁን ሌላኛው የጦርነት ቡድን ሻቢያ የትኛው ሊሆን ሁሉም አቋማቸው ምን እንደሆነ ታሪካቸው ምን እንደሆነ ዓላማቸው ምን እንደሆነ በደንብ እየታወቀ እውነት የፋኖ ኃይል በነዚህ ኃይሎች ትግሉን ይፈታሉ፣ ድርጅቶችም እንደ ድርጅት ፈርሰው ይበታተናሉ የሚለው ትልቅ መነጋገሪያ ሆኖ እውነት ህዝብ እንደ ህዝብ ህዝብን ማደራጀት፣ ህዝብ ያመፅ ማስነሳት፣ ህዝቡ በዚህ ጉዳይ ላይ ራሱ ህዝብ ፈራጅ እንዲሆን የማድረጉም ነገር ግን ጠቅለል አድርጎ ያመጡ ሀሳብ እንዳለ ሆኖ የአማራ ትግል እውነት የፋኖ ትግል መልሶ ህዋትን ወደ ስልጣን የማምጣት ነው፣ የእውነት ህዋትን መመለስ ነው የሚለው አንደኛው ጥያቄ ነው። ነገር ግን በአጠቃላዩ ግን በተለይ ሶስት የማይታመኑ ጊዜም ጦርነት ናፋቂ የሆኑ አሁንም ይሄን ጦርነት ለምን እንደሚፈልጉት እየታወቀ እውነት የፋኖ ኃይል በዚህ ተታሉ ግማሹ ከወያኔ ውጭ ወደ ውጭ ሲል ግማሹ ከባሪን የባሪን ረዝራዥ ሆነ ውስጥ ለውስጥ የፋኖ ኃይልን ሲገዘግዝ የቆየው ቡድን በአጠቃላይ አጠቃላይ እንደ ፋኖ ማለት ነው ወይ ተቀመጠው ሚሆን ተለጠሩ የተቀመጠው ሚሆን ጫፍ ላይ ያለውም ይሁን ለወያኔ ያደረውም ይሁን ለባሪ ለማንም ይሁን ሁሉንም ባለበት የማይምር ስብስብ ባለበት ሁኔታ ውስጥ አማራን እንደ አማራ እየፈጀ ያለው ይህካል ባለበት ሁኔታ ውስጥ እውነት አሁን ይጀመራል ለሚባለው የውሸት የአደብ ወደብ እንይዛለን ዘመቻ እውነት የፋኖ ኃይል በዚህ ደረጃ ተከፋፍሎ የራሱንም ልጆች አስበልቶ ትግሉንም አስበልቶ ባዶ እጁን አጭብጦ የሚመለስ ከሆነ ቀጣይ ጣፋንቷ ብዙ። ስለዚህ ይሄ ከመሆኑ በፊት ምን መደረግ አለበት የሚለውንም አብረህ ሃይተህ እስከነ መፍትሄ ሀሳቡ ይጠቁም እና ጌጥዬም ተመሳሳይ ነው ጥያቄ። ሁለታችሁም ቀጣይ የመፍትሄ ሀሳብ በአጠቃላይ ደግሞ የአጭር ጊዜ የመፍትሄ ሀሳብ የምትሉትን አቅርባትን እናጠቃለን። በጣም ጥሩ። ከአጭር ጊዜ ሀሳቡ ልነሳ። እንደው በጣም ቆንጆ ነገር ነው። ሁለቱ አንጋፋ የፋኖ አደረጃጀቶች ከአማራ መሰረታዊ የሕልውና ጥቅም አንጻር የአማራ ዋነኛው ጠላትና ለኢትዮጵያ መርዝ የሆነው ማን ነው የሚለውን በደንብ ለመነጋገር በመዋቅር ደረጃ ነው። ይሄ ሸዋ ውስጥ ከዚያ እንጂ ከዚህ በኩል ያለው ይሄ አይሰራም። አፍባሃ እንደ አንድ አፍባህነቱ አፍሃድም እንደ አንድ አፍሃድነቱ በስራቸው ያሉትን ነው በየክፍላት ሀገሮቹ ያስቀመጧቸውና መዋቅሮቹም እንደዛ እየሆኑ እንዲቆዩ የተደረጉት ከላይ ያለው መዋቅር አብሮ ከመከረ እታች ያለውን በአደረጃጀቱ ይወርዳል። የመጀመሪያው ያ ነው። ይሄ ሶስተኛ አጭበርባሪ በህልውና ስም ገብቶ ከዛ ያለውን ውጣ ከዚያ ያለውን ያ አይሰራም። እነሱንም ቢሆን ማሳፈር ይሄ ተራና ተልካሻ ለሆነ በአማራ ስም እንዲሁም መሳሪያ ይዞ ግቡ ምን እንደሆነ ጠንቅቆ ሳይረዳ የሰፈር የኬላ አጋፋሪ ለመሆን የሚፈልገውን መገሰጽም የሚቻለው እንዲህ በአቋም ደረጃ በመዋቅር ሲመጣ ነው። አንዱ እሱ ነው። ሌላው ነባራዊ የሆነውንና ከግብ አንጻር ለአማራ ህልውና ጠላት አሁን ማን ነው? አብይ አህመድ ማለት የውጭ ጉዳይ ሚኒስትር ነው። እዛ ሰብኦርክ እጁን ሄዶ ጎትቶ እዛ ፈንድሻ አዘግኖ እንዲ ስምልምን ለምትል ምናምን መስሎ መጨረሻ ላይ የውጭ ጉዳይ መስሪያ ቤት እንኳን ትንታኔ ባልሰጠበት ጉዳይ ምንድን ነው፣ መሰረታዊ የአገሩ ጥያቄ ከጥቅም አንፃር፣ ከወሰን ከድንበር አንፃር፣ ከወደፊት ማህበራዊ ግንኙነት ከኢኮኖሚ ሁሉ ባልተተነተነበት ሹልክ ብሎ ሄዶ እርቅ ወረደ ተባለ። የሎሬትን ባለቤት ጭራሽ እኮ አብይ አህመድ ለእኔ አምባሳደር ነው አለው። ቀለበትም አጠለቀለት። ኤው አሁን ሲታይ ለኢትዮጵያ ዋነኛው ጠላት ማን ነው? ነገር የፈለገው ማን ነው? ኢሳያስ ነው። በብዙ ሚሊዮን ብር የሚቆጠር ገንዘብ አውጥቼ ለአስብ መንገድ ሰርቻል። ይህን የኢትዮጵያ ህዝብ ያውቃል፣ ፓርላማው ያውቃል። አሁንም ደግሞ ሄሮስ ራሱ ይሄ በሰሜን የሚገኘው የሰሜን እዝ ሲደመሰስ እንደው በእውነት ወታደራዊና የደህንነት መረጃ የሚባል ነገር የለም ሳያውቅ ነው የሆነው ጸብ ለመጥመቅ አልነበረምን ብለውም እኮ የሚተነትኑ በርካታ የፖለቲካ ሳይንስና አለም አቀፍ ህግ ባለሙያዎች አሉ አሁንም ህዋትን ደግፎ መቆም ከምን አንጻር ሻቢያ ጋር ሆናለሁ ማለት ከምን አንጻር ይህንም ለመነጋገር እኮ የጥንካሬ መሰረት መገንባት ያስፈልጋል ሻቢያ አሁን ለአማራ ያለው እና ችግር ነው ወይስ? አብይ አህመድ እየዘለለ ድረዳው የኦሮሞን ሀረሪ የኦሮሞ ነው እያለ አፉ በፈቀደለት መጠን የሚናገረው አብይ ነው። ከፍተኛ የሆነ የኦሮሞ ጥላቻ እዚህ አዲስ አበባ አለ ብሎ ስንት ደም ማያፋስሰው ሻቢያ ነው። እንደገና ደግሞ የሻቢያ ተቃዋሚ ናቸው ወዳችሁ በጦርነቱ ጉሶዮ አርጅቷል። እስካሁን ድረስ ዲሞክራሲያዊ ምርጫ ላከደም ብሎ አዲስ አበባ የሚያደራጀው ማን ነው? ይህንን ለመገንዘብ የፋኖ አመራሮች አቅምና ብቃት አንሷቸው ነው ወይስ ሰርጎ የገቡባቸው ሰዎች ጭንቅላታቸው ጠምዝሶ ይዘው ግማሹን እንደስረኛ ወይም ሌላውን እንዳይናገር አድርጎ አፍኖ የለም? እነኚህ፣ ከህወሓት ጋር ከቆሙ እኛ ከባዕደን ጋር እንቁም፣ በማለት አንዱን ግፈኛ ከሌላው ግፈኛ ጋር እያስተያዩ የዚህ አገልጋይ ብንሆን የሚባለው ጥያቄ ሊመጣ የቻለበት ምክንያቱ ከእይታና ከግብ መለየት አንጻር ልየት አንጻር ችግር ገጥሞን ሆን ተብሎ ካልተሰራ በቀር በመሰረቱ እንዲህ አይነት መሰረታዊ ችግሮችን ስንመለከት፣ አሁንም ችግሩ አላማማ አንድ ነው ተብሎአል እኮ የአማራን ህልውና እውን ማድረግ የተጋረጠበትን አደጋ ከመሞት ከመታረቅ ከመሰቃየት፣ ንብረቱን ሀብቱን ከማዘረፍ እንዳይማር ከማድረግ ቅድም በዘረዘኳቸው ጉዳዮች ላይ ያ እንዳይደገም ማድረግ ይህን የዘመነ ማን ነው አፍ በሃም ሆነ የእስክንድር አፋሃድ በጭራሽ አይቀወሙ። ነገር ግን ግባቸው ምንድን ነው? አንዳንዱ በልቦ አንጠልጥሎ የያዘው ባህርዳርን ለመያዝ ነው። ሌላው አዲስ አበባ መግባት አለብን፣ መርዞ የታሸገው እዛ ነው፣ በአማራ ህልውናም ለአገርም አደጋ የሆነው የሚል ነው። አይ ከብጦቻችን ጋር ወደፊት ልንመካከር፣ መጀመሪያ የእኛን መያዝ እንዲህ አይነት ነገር። የዓላማ አንድነት ኖሮት የግብ አንድነት የሌለው አሸንፎ አቅ መጀመሪያ እነኚህ ትልልቅ አደረጃጀቶች የጋራ የዓላማና የግብ መሰረታቸውን ነድፎ ማስተካከል አለባቸው። የተሻሻለ ፍኖተ ፖለቲካ ምናምን ተብሎ አሁን በአፋድ የመጣው አፋ በቀበል ምን ያህል ውብ ነበር። ዲክሌር ኦፊሽል በቃ በግጽ ወጥቶ ይሄ የእኔም ጭምር ነው ከዚህ በኋላ በአደረጃጀት እናያለ የሚባል ይሄ በየክፍለ ሀገሩ። ስለዚህ አሁንም ህወት አሁንም የሚጠይቀው ጥያቄ ግልጽ ነው። ወልቃይጠገደ፣ ራያ፣ ጠለምት የኔናት ወደ ህገ መንግስቱ እንመለስ የሚል ነው። ፋሽስቶችንና የዘራፊዎችን ህገ መንግስት ውን በማድረግ ላይ ያተኮረና አማራን ወራሪ ብሎ በገዛ አገር ድሮ እንደሰየመው አሁንም ወራሪዎችና ባዕዶች ውጭ ይውጡ ይላል። በዚህ ጉዳይ ከህዋት ሄደው ስሩ መወሸቅ ጭራሽ የአማራን ክብር የሚያስጠብቅ አይደለም።

ፋኖን ለመበተን ሴራ አዘጋጅተው ገንዘብ አደራጅተው ይህንን ያን፣ እሰጣለሁ ከዛ ውጣ ከዚህ ግባ የሚሉ ደንበኛ ሳልሳዊ በዕደኖች ያለውን የአገዛዙን ስርዓት ዝምድና መሰረት አድርጎ የአማራው የሁሉና ትግል ብድር አድራጊነት እንዳይጠናቀቅ የሚያደርጉ እውነትን የሚናገሩትን ወገኖች ስም እየለጠፉ ህብረተሰቡ እንዲጠራጠራቸው በማድረግ የተወሰኑ ሚዲያዎችንም በራሳቸው ዙሪያ በማቋቋም እነሱም በከፋፋይነት ስራቸው እንዲንቀሳቀሱ በማድረግ ትግሉ ወደ ውጤታማነት እንዳይሻገር። ነገ ላይ አሸንፉ እኮ ይችላሉ፣ ተነገ ወዲያ ያሸንፋሉ። ስር የሰደደ አደረጃጀት ካለ ውጤታማነቱ የሚያጠያይቅ አይደለም። ስለዚህ ከማ ጋር እንሰለፍ የሚለውንም ነገር ምናልባት ድሮ እኮ በደርግ ጊዜ እኮ ፖለቲካ ድርጅቶች ነው ግባችን አንድ ነው ብሎ እርስ በርስ የተገዳደሉ ራሱ ማለሪድ ወዝሊግ አቤታዊ ሰደድ ከዛም ደግሞ እጫት መኢሶን ተብሎ አንድ ነው ግባችን ተብሎ እንደገና እርስ በርስ አንዱ አንዱን አኮበከበ ስል አንዳንዱ ቀኝ መንገደኛ ስል አንዳንዱን የሁለት ዓለም ሰላይ ስል በፋኖ ውስጥ የሚንጸባረቅበት አይነት ሁኔታ በዚህ አይነት መንገድ ሊመጣ ይችላል። መጨረሻ ላይ ሰደድ በአሸናፊነት ይወጣል ተብሎ ሌሎቹ ደግሞ እንዴት አድርጉ ወዲያ ወዲ እንዳደረገ ግባችን አንድ ነው ከተባለ ግብን አንድ በሚያደርግ እንቅስቃሴ መታጠር ያልቻለ ራሱን በስርዓትና በሕግ የማይገዛ በዘፈቀደ በአንድ አምባገነን ወይም በአንድ እኔ ብቻ አውቃለሁ በሚል ዙሪያ የራሱን ኃይል ወስዶ ለእሳት የሚዳርቀው እንዴ ምኑ አሁን በአሁኑ ሰዓት ቅድም እየሩስ ብለሻል። ለአማራ ሕዝብ ደሙን በአሁኑ ሰዓት ለወደብ ብሎ ማንሰስ መጀመሪያ ለራሱን መኖር እንዳይችል ተደርጎ እሳት ውስጥ የተቀመጠ ወገድ ስለዚህ ፋኖች አሁንም ይሄ ጎራ ለይቶ ሰዓትም አለቀ መሰለ፣ ጎራ ለይቶ አንዱ የአንዱን ወገን ከኋላ በጀርባ እየገዳ ነውር እየተፈጸመ በሌለ ስልጣን ዙሪያ ሰርስሮ በገቦ የባዕድንና የበጽግና ካድሬዎች ወይም ሰርጎ ገቦች የታለመላቸውን ትግል እየተው ወደ ሌላ የመሄዱ ጉዳይ በአስቸኳይ ቆሞ የወቅቱን የፖለቲካ የቀንዱን ሁኔታ ጠንቅቆ በመገንዘብ ነገ ህዝባዊና አገራዊ እንቅስቃሴ ቢወጣ አንድ ራሱን የቻለ የተጠናከረ የአማራውን ህልውና እውን የሚያደርግ በፕሮግራምና በመሰረተ ሀሳብ ኢትዮጵያንም ጭምር ሊያድን የሚችል ይህንን አደገኛ የሆነ አገዛዝ ለህግ የሚያቀርብ አይነት አሰራር በተደራጀ መንገድ ካልተመጣ ከንቶ ሆኖ እንዳይቀር። አማራው አሁንም ቅድም ገጥ ያለው ነገር አለ። መገሰጽ አለበት። ነውርን እየተሸከሙ ለጥቅም የሚጓጓዙ ጠመንጃ ያነገቡ በፋኖ ስም የሚንቀሳቀሱ ካሉ መነውር አለበት። በዚህ ላይ አፈወርቅ አመሰግናለሁ። ጌጥየው ዳንተ ልምጣ አመሰግናለሁ። አብዛኞቹ ነገሮች ስለነካቸው በተለይ ደግሞ አደጋው የተደቀነው ሁለቱ ድርጅቶች ላይ አፋሪ ሆና አፋት ላይ የተደቀኑ አደጋዎች አሉ። ከዛ ውጪ እነሱን ለመከፋፈል የፋ የራሱን አደረጃጀት ለመፍጠር ቁጭ ብሎ የራሱን መርዝ ሲረጭ የነበረው ቡድንም ለሁለት ለመሰንጠቅ ጫፍ ላይ ደርሷል። ስለዚህ እንዲህ አይነት ነገሮች ለራሳቸው እንኳ መቆም የማይችሉ አደረጃጀቶች ከውስጥ አደረጃጀቱም አይባሉ። እነዚህ ለነገሩ ለምን እንደመጡ ስለሚታወቅ እነሱ ባሉበት ሁኔታ ውስጥ እየጠየቅ ቅድም ችግሮች በደምብ ስላነሳቸው፣ አሁን ላይ ግን በጣም አደጋው የተደቀነው ሁለቱን ድርጅቶች አፍርሶ ድርጅት አልባ አድርጎ የፋኖ ሀይል አደረጃጀቶችን በተለይ ደግሞ ለጦርም በለው ኮርም በለው ምንም በለው ወደዛና ወደዚህ የመከፋፈል እምቢ ያለውን ወደ ወያኔ አልጠጋም ወያኔ ሆ ሲባል ለወያኔ ወግንና ከወያኔ ጋር ተዋጋ ሲባል አልዋጋም ያለውን እሱን መደምሰስ ከዚህ ከርዝራዥ የባዴን ብር ውስጥ ለውስጥ እየሰራ ካለው ቡድን ጋር አልሰለፍ ያለውን ባዶ ማስቀረብ የፋኖ መሪዎችን ወይም ደግሞ የድርጅት መሪዎችን ድርጅት አልባ ማድረግ፣ ታማኝነት ማሳጣት፣ እንዲህ የሚደረጉ ነገሮች እስካሁን ሲሰሩ ቆይተዋልና አሁን ደግሞ ይሄ በጦርነት ስም በወደብ ስም የመጣው ነገር ደግሞ ከምን ጊዜውም በላይ የከፋና እጅግ የአማራ ትግልን አደጋ ውስጥ የከፈተ ነገር ነው እና ጌጥዬ አንተንም ጠይቅ፣ የአጭር ጊዜ መፍትሄ ቅድም ያስቀመጥካቸው ነገሮች አሉ፣ በነጥብ በነጥብ በቁጥር ማስቀምጠ ነገር ስለ ነገር ግን የአጭር ጊዜ የምንላቸው ይህንን ከአደጋ ውስጥ ከአደጋ ውስጥ አማራ ከአደጋ ውስጥ ሊያድኑ የሚችሉ ሁሉ ዋጋ የተከፈለበትን ጫፍ ላይ የደረሰውን የፋኖ ትግልም ባለበት ማስቀጠል የሚችል የምንለው የአጭር ጊዜ መፍትሄ ካለ በደቂቃው ውስጥ መፍትሄና ሰምተን እናጠናቅቃለን። ጥሩ። የአጭር ጊዜ መፍትሄ፣ አንደኛ አሁን የሀይል ሚዛኑ መጫወቻ ካርድ ሆኖ የመጣው የወልቃይት አጀንዳ ነው።